መረቡ ምናምን ሪል ይሄ ኳስ ምናምን ሰረች ሰው ሪል ይመስለው። ዋትስአፕ ዩቲዩብ እንዴት ናችሁልኝ? በዛሬ ቪዲዮ ደግሞ ኢፉትቦል uh, uh, uh, 26 ላውንች ትሌለር እንግዲህ ተለቋል ማለት ነው እና ኢፉትቦል 26 ላውንች ትሌለር ሪያክት እናደርግበታለን። 26 ላይ ምን አይነት ጌም ምን አይነት ኢፉትቦል እንደሚያሳዩን አናውቅም እና እስቲ አይ ዶንት እሱን አሁን እናያለን ማለት ነው። አብራችኑን ሁሉ ይሄን ቪዲዮ ላይክ በማድረግ ጀምሩት ማለት ነው። ለዚህ ቻናል አዲስ ከሆናችሁን ሰብስክራይብ። ሌትስ ጎ ወደ ቪዲዮ። ፌስካማችን ደግሞ እናስተካክለው ምን እናደርጋለን እዚህ ጋር እንዲናደርግና let's go right and ትንሽ እናጠባዋለን ቪዲዮም እንዲታያችሁ and ከዛ let's go አሁን ጀምር ቪዲዮአችንን ኮናሚ ኢ ፉትቦል በዋይት እና በብላክ አይነት ነገር ነው።

እያያችሁት ነው ጌም መረቡ ምናምን ሪል እዲ የኳሷ ምናምን ድርዩል ሲያረግ ሰው ሪል ይመስለው። ኦ ማይ ጋድ ማለት ይህ ፉትቦል በዚህ ሌብል ሌላ ሌብል ላይ ነው። በቃ ትዌኒ ሲክስ ላይ ምን አይነት ጌም እንደሆነ እያያችሁት ነው። ምን አይነት እንትን እንደሚሆን በቃ ላይክ ግራም የሆነ የፉትቦል ጌም ነው የምትጫወቱት። እስቲ አሁን እኔ ትንሽ ያስደበረኝ ክለብ ምናምን ላይ መርጣችሁ አትጫወቱም ወይ? የሚለው ሲቹዌሽን ነው እሱን የሚነግሩን ከሆነ በተለይሩ ነገሩን የማይነግሩን ከሆነ አይሩን ነው እንግዲህ የምታውቃቸውን ተጫዋች እዚህ ኮሜንት ላይ ድራፕ ማድረግ ትችላላችሁ። ባርሴሎና ዩናይትድ በሎ ክለብ ክለብም አለ ጋይሶች፣ ክለብም አለ አይሆኖ ክለብም ይኖራል። ኢ ፉትቦል 2026 ኢ ፉትቦል 2026 ምን አይነት ነገር እንዳሳየን እያያችሁ ነው ጋይሶች። እና እንግዲህ ቀጣይ ላይ እንጠብቃችኋለን። 26 ያው የአሁኑ ይር ካለቀ አይ ዶንት ኖ ላይክ ይለቁታል ብዬ ኤክስፔክት አደርጋለሁ ጌሙን ሎንች ላውንች ትሬለሩን ከለቀቁት እንግዲህ ያው ጌሙ እንደሚለቀቅ ኤክስፔክት አደርጋለሁ። ስለዚያ እንግዲህ እስካሁን ያያችሁ ሰዎች እንግዲህ እስቲ ጌሙ ላይ ምን አይነት ቅሬታ ካላችሁ እስቲ ኮሜንት ላይም ድራፕ አድርጉልኝ። እኔ ግን ትንሽ የደበረኝ ነገር የለም አጠብቁ የለም፣ ምንም የነበረ ነገር የለም። ዘ ግራፊክስ ኢዝ ኢዝ ግድ ላይክ ኳሷ ራሱ እኮ ሪል ነው የምትመስለው። መረቡ ምናልባት እሺ፣ ሰዎቹማ ሌላ ሌቭል ድሪብል ምናምን ምን ሲያደርግ ራሱ ሪል ነው ማለት ነው። እኔማ የሆነ ኤ ሲኒማቲክ ነገር የሆነ ፊልም እንዳይሆን እያልኩኝ ነበርና፣ ብቻ ግን ለማንኛውም ላይክ ግድ ከምለው ከመለው የኢ ፉትቦል የ26 ላውንች ትሌለሩ አሪፍ ነው። ላውንች ትሌለሩ እንዳሳዩንም ጌም ላይ ይህን አይነቱን ግራ በዚህ አይነት ግራፊክስ ቢሆን ስግድ የዛሬ ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ፒስ።